አቤት በሀገር ውስጥና ዓለም አቀፍ ጉዳዮች ላይ ትኩረት አድርጎ የብራንድ ስያሜዎች ምርትና አገልግሎት አሰጣጥን በአርያነት ይዘክራል፣ ያስተዋውቃል። አቤት ለኔ እቴጌ ጣይቱ ከጥንት ጀምሮ ስማቸውን የምሰማው አንደኛ ቆንጆ እንደነበሩ፣ ሁለተኛ ብልህ ሴት እንደነበሩ በጣም ብልህ ጎበዝ፣ ደፋር፣ ማንም ወደኋላ የማያሰኛቸው ጠንካራ ሴት እንደነበሩ ብዙ ጊዜ ሰማለሁኝ። አጼ ቴዎድሮስ ሊያገቧቸው ፈልገው ነበራሉ። አሉ አይ እኔ እርስዎን አይደለም ማገባው፣ ሌላ ሰው አለ ማገባው ወደፊት ከፍ ያለ ብለው እምቢ ሲሏቸው እንዲያውም ቀጧቸው ሁሉ የሚባል ታሪክ አለ። እንደ አብዛኛዎቹ የነገስታቶቹ ሚስቶች እቴጌ ተብለው ዝም ብለው አልተቀመጡ። አብዛኛው ውሳኔ ላይ ምኒልክ የሚያማክሯቸዋል እሳቸውም ደግሞ ምክር ያሉትን ይሻላል ይበጃል የሚሉትን ይናገራሉ። ምኒልክንም ደግሞ መገሰጽ የሚችሉ ጎበዝ ነበሩ። ለምንድን ነው የሚባል፣ አንደኛ ብልህነታቸው ነው። ሁለተኛ ደግሞ በእድሜ አጼ ምኒልክን ወደ አራት ዓመት አካባቢ ይበልጧቸዋል። እንደ በለቅሶውም በምንም እኮ ተዉ የሚሉ እሳቸው ናቸው። እቴጌ ጣይቱ በኢትዮጵያ ፖለቲካ ውስጥ የአንድነት መሰረት ናቸው። እቴጌ ጣይቱ በኢትዮጵያ ታሪክ ውስጥ አማካሪ ናቸው። ሴት ልጅ ወደ ማጀት፣ ሴት ልጅ ወደ ቤት ተብሎ በሚፈረጅበት ዘመን ውስጥ ያንን ታሪካዊ ጫና፣ ያንን ዶግማ የሆነ እጅግ በጣም ከባድ የሆነ ሕግና አንቆ የሚይዝ አመለካከት ጥሰው የወጡ ለኢትዮጵያውያን ሴቶች ለኢትዮጵያውያን እናቶች ትልቅ አርያ የሆኑ ሁሉን አቀፍ የሆኑ ሰው ናቸው። አጤ ምኒልክ ያለ እቴጌ ጣይቱ ምንም ናቸው። ምክንያቱም በባለቤትነት ወይም በሚስትነት ብቻ ሳይሆን የምናያቸው እኝህን ሰው የፖለቲካ አማካሪ ናቸው። ዲፕሎማት ናቸው። ኢትዮጵያ ዋና ከተማ እንዲኖራት ኢትዮጵያ የራሷ የሆነ የመንግስት መቀመጫ እንዲኖራት ኢትዮጵያ በራሷ የምትመራ ትልቅ አገር በመሆኗ ትልቅ ሕዝብ የያዘች በመሆኗ ዋና ከተማ እንዲያስፈልጋት በዛ ዘመን አስቦ ለዚች ከተማ ትልቁን አሻራ በመጣል የምናስታውሳቸው ናቸው እቴጌ ጣይቱ። እንግዲህ እቴጌ ጣይቱ ካላቸው ስብዕና ጋር በተያያዘ መሪነት መሪነት አንዳንዴ በመወለድ የሚገኝ ነገር ነው ይባላል እና እቴጌ ጣይቱ በመወለድም ያገኙት የመሪነት ሚናና የመሪነት ባህሪም ያላቸው ታላቅ ሴት ነበሩ ማለት እንችላለን። ይሄ የመሪነት ባህሪና ስብዕና ከየት መጣ ብለን ስንል አንደኛው ከትውልድ ሀረጋቸው የሚመነጭ ነው የሚሆነው። በሌላ በኩል ደግሞ ስንመለከት ከስብዕናቸው ናቸው ጋር ተያይዞ ንጉሰ ነገስቱን በማስተዳደር ከመርዳት ባሻገር ትልቅ መሪ ነበሩ። በተለይ በተካሄዱ ጦርነቶች ላይ ስናይ ለምሳሌ አድዋን ብንመለከተው በአድዋ ላይ የራሳቸውን ክፍለ ጦር የመሩ የራሳቸውን ክፍለ ጦር መርተው የዘመቱና በአድዋ ላይም ከፍተኛ ሚና የተጫወቱ የኢትዮጵያ ጦር እንዲያቸንፍ ንጉሰ ነገስቱ በተለያየ መልኩ አግዘዋቸዋል። እቴጌ ጣይቱ በኢኮኖሚ የተጫወቱት ሚና ከፍተኛ ነው። በተለይ የአፄ ምኒልክ ዘመነ መንግስት አንዱ መለያው ዘመናዊነት ነው። ቀደም ሲል ከአፄ ቴዎድሮስ ዘመኑ ጀምሮ የተጀመረውን የዘመናዊነትን በኢትዮጵያን ዘመናዊ የማድረግ ጽንሰ ሀሳብን በማራመድና ና ወደ መሬት በመውረድ አጼ ሚሊ ጎልተው ይወጣሉ። ይህንንም በማገዝና በኢኮኖሚ ላይ ሚና ተጫውተዋል። እቴጌ ጣይቱ በተለይ በኢኮኖሚ ስንመለከት የጣይቱ ሆቴልን በመስረት እና የመጀመሪያውም የዛ የጣይቱ ሆቴል ማናጀርም ሆነው ያገለግሉና የጣይቱ ሆቴልን መስርተው በዛም ከፍተኛ ሚና የተጫወቱ ሴተውነው እናገኛቸዋለን። ስለዚህ በኢትዮጵያ ፖለቲካ ብቻም ሳይሆን ኢኮኖሚ ላይም ሴቶች ሚና እንዲኖራቸው አስተዋጽኦ አበረከቱ። ሴት አርገን ወይም ትልቅ ሰው አርገን እንወስዳቸዋለን። በዲፕሎማሲ በኩል ለምሳሌ በዲፕሎማሲ በኩል ያን ጊዜ እንደምታውቁት ፈረንጅ ጣሊያኖች ይመጣሉ፣ እንግሊዞች ይመጣሉ፣ ጀርመኖች ይመጣሉ እና እቴጌ ጣይቱ ከእነሱም ጋር እየተገናኙ እንደውም ኮስተር ባለ መንገድ የማይመስላቸው ነገር ከሆነ አይ ይሄ አይሆንም ለኢትዮጵያ እያሉ ዲፕሎማቶችንም ማለት ማንበርከክ ሳይሆን በደንብ ስነ ስርዓት የሚያስይዙ ዲፕሎማትም ኢትዮጵያ ጋር የነበራትን ያን ጊዜ ከሌሎች ሀገሮች ጋር በነበራት ግንኙነትም የእቴጌ ጣይቱ ታላቅ አስተዋጽኦ እንደነበራቸው ብዙ ነገር እንደሰሩ ይነገራል። እቴጌ ጣይቱን ስናነሳ ደግሞ አንደኛ ማየት ያለብን ትልልቅ የወሰኗቸውን ውሳኔዎችን ነው። ሳድስቴ ለምሳሌ አንደኛ የዚህ እንጦጦ ማርያምን ስራ ሲያፋጥኑት የነበሩ እሳቸው ናቸው። ቤተ መንግስቱን እንግዲህ አንድን ቤተመንግስት ንጉሱ ይቀመጣል እንጂ ንጉሱ በፖለቲካው ዘንድ አጋፋሪውን፣ እልፍኛ አስከልካሪውን ሆን ምንሆን ምንሆን ይህንን ይሾማል፣ ይሽራል፣ ያስተዳድራል። ቤተመንግስቱን ደግሞ ስንወስደው ትልቅ ስራዊ ቤት አለው። ስራዊ ቤት ማለት እንግዲህ የቤተመንግስት በየጊዜው የሚቀርበውን ምግብ የሚበላውን ግብር እንግዳ ሲመጣ የሚስተናገድበትን ይሄን ሁሉ በደንብ ማሰናዳት አለባት። የቴጌዋ የቴጌዋ ስራ ነው ይሄ የውጭ እንግዶችን በብዛት መምጣት የጀመሩ በምኒልክ ጊዜ ነው። እና በተደጋጋሚ እንደው ለነዚህ ለፈረንጆቹም የሆነውን ምግብም ለይቶ አሰናድቶ የክብር ጉዳይ ነው። ምክንያቱም ብሎ እኛ ምን በላውን ብላል ሊባል አይቻልም። ያን ሁሉ በጥንቃቄ ይመሩ የነበሩ ናቸው እና ስራ ቤቱን በደንብ በደንብ አድርገው ይዘው የነበሩ እንጦጦ እያሉ አዲስ አበባ እያሉ ማለት ነው። የግብሩ ነገር እንደውም እንዳያንስ ሰው እንዳያማ ተብሎ ትልቅ አዳራሽ እንዲሰራ፣ ይሄ የቤተ መንግስት ያለው የአስናቅ አዳራሽ አለ አይደለም፣ እሱም እንዲሰራ ትልቅ አስተዋጽኦ ያደረጉ ናቸው። ሌላው የእሳቸው የሚነሳ ምንድን ነው? ይሄ የአድዋ ጦርነቱ ነው። የአድዋ ጦርነት አንደኛ ገና ከክርክሩ ብዙ ጊዜ ካውንት አንቶኖሊን አፉን የሚያስይዙት እሳቸው ናቸው። ተስማማ ተስማማ ባተስማማ ግን ጦር አርፈና የሚለው ሀሳብ የእሳቸው ነው። ምኒሊክ ደፍረው እንዲሄዱ ውሉን የውጫሌ ውሉም እንዲሰረስ ከሚገፋፉት የመጀመሪያ ታላላቅ ከተባሉት እንግዲህ የቤተ መንግስት ሰዎች እቴጌ ጣይቱ ነበሩ። እኚህ ሴት ታሪካቸው አገርን እና ማንነትን ለማስጠበቅ በተደረገው ትግል ሁሉ ጥሩ ቢባል እንደሳቸው ደምቆ የሚታያል አይመስለኝም። ነገር ግን እኚህ ሴት በኢትዮጵያ ታሪክ ውስጥ እርግጥ ነው ስማቸው ይጠቀሳል፣ ጀግና መሆናቸውን ሁልጊዜ ታሪካቸው ይወሳላቸዋል። አፈ ታሪክ ሆነው ብቻ ነው ያሉት እንደ ትውልድ ያስቀመጥንላቸው ቅርስ እንብዛም የለም። በመጽሐፍት እና በቲያትር የተሰሩ ስራዎች አሉ። እንደሳቸው ግን ኢትዮጵያን ዛሬ ከባርነት ነፃ ሆነን ነፃይቱ አገር ኢትዮጵያ ተብላ በዓለም አደባባይ ደረታችንን ነፍተን እንድንሄድ ያደረጉ እኚህ ታላቅ ጀግና መቤት በኢትዮጵያ ትውልድ ውስጥ እንብዛም ስማቸውና ማንነታቸው ጎልቶ ከፍ ብሎ ቀሪ የተሰራላቸው ስራ የለም የእውነቱን ለመናገር በውጭ ሀገር ብዙ ተጌ ጣይቱ አልታወቁም ነገር ግን አንዲት አሜሪካዊት ክሪስ ፕራውት የምትባል ስለሳቸው መጽሐፍ ጽፋለች ጣይቱ ብጡል ምኒልክ ደሰከንድ ብላ ጽፋለች በ1986 የእሷ መጽሐፍ ይዤ ከእሷ ጋር ብዙ እንነጋገር ነበር ስለ ተጌ ጣይቱ እና ያንን መጽሐፍ ለማስተዋወቅ ሞክረናል፣ ለብዙ ለሌሎች ለፈረንጅ ድርጅቶች እንደዚህ ለመስጠት ይህ ምንድን ነው? የኢትዮጵያ ሴቶች ጠንካሮች እንደነበሩ በታሪካችንም እኛ እንደኛ አይነቱ ብቻ አይደለም አሁን ቁጭ ብሎ ስለ ሴቶች ወይም ቆሞ ስለ ሴቶች መብትና ስለ ሴቶች አለ ማለት መማር እንዳለበት መብት በጠቅላላ የምንናገረው በእኛ ጊዜ በእኛ ሀገር እንደ እነ ጣይቱ ብጡል ያለ ታላላቅ ሰው ነበር እያል እንደዚሁ በመጠኑ ለማስተዋወቅ ሞክረናል። ጣይቱ ስራ ትልቁን ሚና የተጫወቱት ምንድነው፣ የሎጂስቲክሱን ስራ በተለይ የቀለቡ ነገር አሁን አድዋ ሲዘምት ያኔ 1888 ምንድን ነው አስቀድሞ አስራ ስምንት ሰማንያ ሰባት ጀምሮ በመጥፎ መንገድ ሰኔና ሰኞ የገጠመበት ጊዜ ነበረ። እንግዲህ አድዋ ይዘመት ሲባል ትልቁ ነገር ምኒልክ እንግዲህ በየቦታው ክተት ሰራዊት ብሎ ሲያውጅ አንደኛው ጭንቅ የሆነው ስንቅ ከየት ይምጣ ነው። ለሰሜን የሚዘመት ከሆነ ባላገሩ ምንም የሚበላው አጧል፣ እርሱ ራሱ እየተሰደደ ነው እና ስንቅ ከየት ይምጣ ነው። አሁን የስንቁን ነገር የማደራጀቱ የመያዙ ነገር ትልቁ ኃላፊነት የተሰጠው ለእቴጌ ጣይቱ ነው። በእሷም ስር ወደ 15 ሺህ አካባቢ የሚሆን ጦር የምታዘው ነበር። የተወሰነው ተዋጊ ነው፣ እንዲሁ ዝም ብሎ የቴጌ እንትን ተብሎ፣ ሌላው ግን ምንድን ነው በአጋሰስም በምንም በአህያም አድርጎ ስንቅ ለሰራዊቱ እንዲጓጓዝ የሚያደርግ ነው። ያንን በየክፍሉ አሰማርቶ እንደው እንዳይጎላ አድርጎ ከጨጨሆም ወደ አላጊ የዘመተውን በዚህም ከወረይሉም አንድ ላይ ተሰባስቦ የዘመተውን ጦር በደንብ አድርጎ የስንቅ ጥረት እንዳይፈጠር ማድረግ ችግር ነበር። የተፈራው ግን አልቀረም። ዘመቻው ረጅም ጊዜ ፈጅም። ዘመቻው በተራዘመ ቁጥር የስንቅ ችግር ተፈጠረ እና እዛ ላይም ፈጣን እርምጃ የወሰዱት እቴጌቱ ናቸው። ሴቶች ኢትዮጵያውያን ሴቶች ምን ያስተምራሉ የሚለውን ስንመለከት የመጀመሪያው የራሳቸውን የግለሰብና ገንብተው የባለቤታቸውን ንጉሠ ነገሥት አጼ ምኒልክን በማገዝና አቋም በመያዝ በመቀበል ብቻም ሲሆን እሽታም ብቻም ሲሆን የጠራ አቋም የጠራ ፖለቲካ አቋም ይዘው በሀገር አንድነት ላይ ሚና መጫወታቸው ነው። ስለዚህ ለሴቶቻችን ወደፊት መውጣት መደበቅ ብቻም ሲሆን ወደፊት ወጥተው አቋም ይዘው በሚያምኑበት ነገር ላይ አስተዋጽኦ ማበረከት ላይ ትልቅ ሴት ናቸውና፣ በሀገር ምስረታ ላይ ከሚልክ አቻ የሆነ ሚና የተጫወቱ ንግስት ወይም የተጫወቱ ሴት አድርገን ልንወስዳቸው እንችላለን። ጣይቱ አዊነት የሚባል ፍልስፍና መቀንቀን አለበት ብዬ አስባለሁ። እንደ ጣይቱ ሴት ሆኖ ለሀገር ለወገን ራስን መሰዋት መስጠት በኢትዮጵያ የቀድሞ የመንግስት ስርዓት ውስጥ ብልሃት የሚባል ጥበብ የሚባል ግዛት አስተዳደርን በሰላምና በመቻቻል በፍቅር ማጽናት የሚል ነገር አለ እና ብልህነት፣ ብዙ ደራሲያን ብዙ ጸሐፊያን የእሳቸውን ማንነት የመሰከሩላቸው። ህዝቡ ራሱ ህዝቡ ራሱ ስለ ሴቶች ለብቻ አውጥቶ እከሌ እኮ እንደዚህ ነች ማለት አልተለመደም። ባህላችን በጣም ይጨቁናል፣ ሴቶችን በጣም ይጨቁናል። ይሄንን ለውጥ ለማምጣት ደግሞ ትምህርት ያስፈልጋል። ወንዶችን በራሳቸው መተማመን ያስፈልጋቸዋል። አንድ ሴት ተነስታ ጎበዝ ኮነች ብትባል ምን አለበት? ወንዱን እኮ አያሳንስም። በውጭም ቢሆን የወንዶች ፍርሀት አለ። ያን ስልጣናችንን ሀይላችንን እንትን ይወሰድብናል ብለው ሴቶችን ወደ ጓዳ ማስገባት፣ ወደ ኋላ ማስገባት አለ። ስትነሳም ተመርኩዛ እንድትነሳ ወንዱን የከሌ ልጅ ነች፣ የከሌ እህት ነች፣ የከሌ ሚስት ነች እንድትባል ነው እንጂ በራሷ ከሌ ትኮ እንደዚህ ይሰርታለች መባል የሚያስፈራቸው ይመስለኛል ወንዶች። አሁን ግን ለውጥ አለ። ይኸው አሁን የምናየው እኛ ሀገር ፕሬዚዳንት በሆኗቸው ሴቶች፣ የፍርድ ቤት ተላላቅ ማዕረግ ላይ መቀመጣቸው ይሄ ሁሉ የሚያሳይ ምንድ ነው? ወንዶች በራሳቸው እየተማመዱ ሴቶችንም እውቅና እየሰጡ ነው። በእኛ ሀገር ሴት ክብር ነች። ሴትንም ወደ ስልጣን ከማምጣት የሚከለክላት የለም። ዘውዲቱ ንግሥተ ነገስታት ነበረች። አለም እ ተዋበች ቴዎድሮስን ቀጥ አድርጋ የያዘች ታላቅ ጀግና ነች። እሌኒ መቼም ትልቁን የዲፕሎማሲ ስትሰራ የነበረች ናት። እነ በእደ ማርያም በነ እስክንድር በነ ልብነ ድንግል ጊዜ ማለት ነው። አዲስ ነገር አይደለም። ሴት ከፖለቲካው ገለል ተደርጋ ተደርጋ አታውቅም። አይከለከልም። አጋጣሚው ካለ ይወጣል። ሴት በቤተሰብ ዘንድ በምንም ዘንድ ክብር ነው። ሙሽራ ሲወሰድ እንኳ ምንድን ነው ምሎ ተገዝቶ ነው አይደለ? ስርም ሚዜ በገጠር ትልቅ ነገር እንትን ብሎ ነው። እንደዛም ሆኖ ግን መጥፎ ደግሞ ባህሌዎች አሉ። እንደዚህ በአባባልም ደረጃ እንዲህ እንዲህ አሉ። ግን ዞሮ ዞሮ ባህላችን ስናየው ያን ያክል ሴትን የሚያራክስና እንደው ሴት ምንም ጥቅም የላትም ዋጋም የላትም የወንድ ተገዥ ናት የሚልም አይደለም። እና መጀመሪያው ነገር አይ ከባህላችን ላይ የሚጎለብተውን እንዲጎለብት እያደረጉ ራሱ ሴቶች ማለት ነው የሚጠፋውን ደግሞ እንዲቀር እያደረጉ መጥፎ መጥፎውን ከዛ መነሳት ነው። ሁለተኛው ሆኖ መገኘት ነው። መንግስት እኩል ናቸው ስላለ አይደለም እኩል የሚሆነው አይደለም፣ እንዲ ህብረተሰቡ ያንን ሲያከብር ነው። ሴቶችም ደግሞ በትምህርትና በእውቀት መጀመሪያ ላይ ጎልብተው ሲገኙ ነው። አሁን ጥሩ ነው የትምህርቱ ነገር በአብዛኛው በገጠርም በከተማም ስንወስድ የሴቱ እንትን በጣም ከፍ ያለ ነው። ያንን ብቃት አዳብሮ ክህሎትን ይዞ እውቀትን ይዞ ብቁ ሆኖ መገኘት ነው። የመሰረቷት የአፍሪካ መዲና የጥቁሮች መዲና የሆነችው ኢትዮጵያን አዲስ አበባን እሳቸውን የሚዘክር ሀውልት እንኳን የለንም። ጣይቱ ብጡል ብርሃን ዘኢትዮጵያን የመሰሉ ለአፍሪካ የነፃነት እንቅስቃሴ እንደ አርያ ሆነው የሚታዩ አፍሪካ ውስጥ አፍሪካውያን ከባርነት ነፃ ለመውጣት እንደ ምሳሌ እንደ ሞዴል አድርገው የሚቆጥሩትን የአድዋ ድል ያመጡ ትልቅ እመቤት በመሰረቷት አዲስ አበባ ላይ ሐውልት ላቸው። ግዙፉ ሐውልት መሆኑ የሚገባው የሳቸው ነበር። እቴጌ ጣይቱ እኔ እንደውም በአስተዋይነታቸው በብልሀትነታቸው ከምኒልክ ሰፋ አርጎ ማየት እና ራቅ አርጎ የማየት ችሎታ የነበራቸው ሴት ይመስሉኛል ከምኒልክም ይበልጥ ማህበራዊ ኑሯችንም ብዙ ለሴቶች እውቅናና ማዕረግ ደረጃ መስጠት ስለማይፈልግ አልተነገረናቸው። ክሪስ ፕሮቲን ጣይቱን ታሪክ እንደምትነግረን በጣም በዓለም የሴቶች ታሪክ ውስጥ ከገናናዎቹ ሴቶች ምድብ ውስጥ ነው ጣይቱን የምታስቀምጠው በደንብ ጥናት ስላደረገች እና ጠንካራ ማዕከላዊ መንግስት እንዲመሰረት ያደረጉ የኢትዮጵያ ሉዓላዊነት በዚህ ሁሉ በዚህ ሁሉ አሰብሳፊ የኮሎኒያል ገዢዎች መሀል አገርን ጠብቆ የማቆየት ስራ የሰሩ እጅግ ብልህ እና ጀግና ሴት ናቸው ማለት ይቻላል። አሜሪካን ብትሄድ፣ ምዕራባውያን ብትሄድ፣ በምስራቅ ያሉ ሀገሮችን ብትሄድ ታሪኮቻቸውን እንዴት አድርገው እንደሚጠቀሙባቸው ታሪኮቻቸውን እንዴት የሀገር የኢኮኖሚ ምንጭ እንደሚያደርጓቸው ታሪኮቻቸውን እንዴት የቱሪዝም ምንጭ እንደሚያደርጓቸው መቼም ይሄ ግልጽ ነው። እነዚህን ነገሮች አሁን እኛ አገር ላይ አምጥተን አገራችን ደረጃዋ በሚፈቅደው አቅሟ በሚፈቅደው ሄዳበት ከላይ እስከ ታች ድረስ በደንብ እንዲሰርጽ አድርገዋል ብለን አንናገርም። ወደፊት ይሄ ነገር ግን መሻሻል እንዳለበት አምናለሁ። ኔ ወፍጮ እንዲገባ ጎትጓቾቹ ጎትጓች የነበሩ እሳቸው ነበሩ። ምክንያቱም ግብር ለማብላትና ለግብር የሚሆን እህል ለመፍጨት አምስት ሺ ባህሪያ አስር ሺ ባህሪያ ያስፈልጋል ለፈጭ ብቻ ማለት ነው። ለውሃ ለመቅዳትም እንደዚያው፣ ምኑን ለማለት እንደዚያው። አይ ውሃ በመዘውር ምኒልክ አስገባ ይባላል እንጂ ውሃ በቤት ድረስማ የሚያመጣ መዘውር ካለ ብሎ የሚጎተጉት እሳቸው ናቸው። ወፍጮማ እንደዚህ አንድ ሺህ ባሪያ በአንድ ቀን የሚፈጨውን ብቻውን በአንድ ሰዓት አድቆ አልሞ የሚፈጭ ወፍጮ ካለ ይሄስ የማይመጣበት ምክንያት ምንድን ነው? ሆቴል እንደገና ምንድን ነው የፈረንጆቹ አመል በዛ። እንግዲህ፣ ኤምባሲዎች ተከፈቱ። ከአድዋ በኋላ ብዙ ፈረንጆች መምጣት ጀመሩ። የዲፕሎማሲ ግንኙነቱ ተጠናከረ። ስለዚህ ፈረንጆች እንደዚህ በቆንስላ ደረጃም በግለሰብም ደረጃ ልዩ መልእክተኛ እየሆኑም መጠው ከምኒልክ ቤተ መንግስት አይጠፉም ነበረ። ከአሜሪካ ጋር ሁሉ ግንኙነት የተጀመረበት ነው ያ ሲሆን እንግዲህ የእያንዳንዱን ፈረንጅ እያመሉ ብለን እንት ልንል አንችልም። ከዛ ሁሉ ለምን ፈረንጅ እንደ ራሱ ባህል የሚበላበት ምን የሚልበት መጀመሪያ ላይ ሆቴል አንከፍትም ነው እንግዳም ይስተናግድበታል የአገር ሰዎችም እንደው እዛ ሂዶ ምክንያቱም ዛ ሄዶ እንደዚህ በጠረጴዛ በምን መብላት በኢትዮጵያ ባህል ነውር ነው አለም በተለይ በመኳንንቱና መሳፍንቱ ዘር ግን ለፈረንጆቹ ነው ዋናው። ከመጀመሪያው ሀሳቡ እና የሆቴል ምንትን እንዲጀመር ትልቅ አስተዋጽኦ አድርገዋል። ሌላው በኢትዮጵያ የኢንዱስትሪ ላይ በተለይ የውል ፋክተሪ እንዲቋቋም ከፍተኛ ሚና ያደረጉ ናቸው። ከቱርኮችና ከህንዶች ጋር ግንኙነት በመፍጠር የውል ፋክተሪ እንዲቋቋም በኢትዮጵያ ላይ ከፍተኛ ሚና የተጫወቱና የኢንዱስትሪም በኢትዮጵያ እንዲያቆጠቁጥ አስተዋጽኦ ያበረከቱ ሴት አድርገን እንወስዳቸዋለን። እነዚህ ሁለቱ ሚኒሊክና ጣይቱ አንድ በሚሆኑበት ሰዓት የኢትዮጵያ ጉዳይ መጠቀም ማለት ይቻላል። በጣም ብዙ ስልጣኔዎች አገሪቷ ውስጥ ጳውሎስ ኞኞ አጤ ሚኒሊክ በሚለው መጽሐፍ ውስጥ ያየን የምናነባቸው እነዛ ሁሉ ስልጣኔዎች በጋራ የመጡ በሁለቱ መሪዎች አማካኝነት የመጡ እድገቶች ናቸው። ኢትዮጵያ አውሮፓ ውስጥ በወቅቱ የነበሩ ነገሮችን ሁሉ ወደ ዘመናዊ ኢትዮጵያ የማምጣት ዘመናዊ ትምህርት፣ ወፍጮ ቤት፣ የስልኩ፣ የሬዲዮኑ፣ የባቡሩ ፊልም ፊልም ሁሉ ቀረጻ የተጀመረው በዛ ጊዜ ነው።